ጤና ይስጥልኝ፣ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ። የለ ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርስ ዜናዎችን እነግራችኋለሁም። ኢትዮ ኒውስን ሰብስክራይብና ላይክ ማድረግ ቤተሰቡ ላችኋለሁ። አብራችሁ ቆዩ። ህወሓት የጠቅላይ ሚኒስትሩን የጭው ጥሪ ጥቆማ የፕሪቶሪያውን ስምምነት ሙሉ በሙሉ የሚጥስ ነው አለም ብልጽግና መንግስት በቅርብ ጊዜያት ውስጥ የሚያደርጋቸው ተግባራት የወነጀለው ህወሓት እነዚህን የመሰሉ ኢሰብአዊ ተግባራት የፕሪቶሪያውን ስምምነት ብቻ ሳይሆን ዓለም አቀፍ ህጎችን የሚጻረሩና እጅጉን አስነዋሪ የሰው ልጅ ጸር የሆኑ ወንጀሎችና በዘር ማጥፋት የሚያስጠይቁ ተግባሮች ናቸው ሲል ብርቱ ተቃውሞውን አሰምቷል። በዚህ ላይ ዝርዝር አዘጋጅተናል። በአማራ ክልል በቀጠለው ጦርነት የፋኖ ኃይሎች ዘመቻ አንድነት ሲሉ ያወጁት የማጥቃት እንቅስቃሴ ተከትሎ ባለፉት ስምንት ቀናት ብቻ በተወሰዱ እርምጃዎች በአንድ ቀጠና ብቻ ከ700 በላይ ያገዛዙ ወታደሮች መገደላቸውን ያገዛዙ ጦር አዛዥ በበኩላቸው በጎጃምና ደቡብ ጎንደር ቀጠናዎች የጽንፈኛው ኃይል በቀቢጸ ተስፋ ዘመቻ አንድነት ብሎ ባወጀው ትንኮሳ ሰራዊቱ ጽንፈኛውን በመደምሰስ ግዳጁን እየተወጣ ይገኛል ሲሉ ተደምጠዋል። ውጊያው ዛሬም በተለያዩ የክልሉ አካባቢዎች የቀጠለ ሲሆን የፋኖ ኃይሎች የሚወስዷቸው እርምጃዎች ቀጥለዋል። በዚህም ላይ ተጨማሪ ያለን። ግብጽ የዕዳሴ ግድብ በስድስት ወር ውስጥ ይጠናቃል የሚለውን የአብይ አህመድ ንግግር ውሸት ነው አለችም። ግብጽ በተለያዩ ጊዜያት የእዳሴ ግድብ ግንባታ መቃወሟን የቀጠለች ሲሆን አብይ የተናገሩት ግድቡን የያዘው የውሃ መጠን እጅግ የተለያየ ነው የኤሌክትሪክ ማምረት ስራውን በተርባይኖቹ ልክ እየተጀመረ አይደለም። በጊዜ ሂደት የምና ይሆናል። በስድስት ወር ውስጥ የሚጠናቀቅ ነገር የለውም ስትል ተናግራለች። በዚህም ላይ ተጨማሪ አዘጋጅተናል። የጀርመን መንግስት የኢሳያስ አፈወርቂ አገዛዝን የሚቃወሙ ኤርትራውያን ለማሰር ፍለጋ ላይ መሆኑ ተሰምተዋል። የጀርመን ፖሊስ ብርጌድና ምርት ተብለው የሚጠሩና የቡድኑ አባላት የሆኑ 17 ሰዎችን ላይ ዘመቻ ጀምር ያለው ብለዋል። ይህን በተመለከተም ተጨማሪ አለን። የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ይፋ አድርጓል። የሱዳን ጦር ኃይሎች አዛዥ አብዱልፈታ አልቡራን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፍጥሮ ራሽ ኃይሉ ካስለቀቁ ከጥቂት ሰዓታት በኋላ ካርቱም ፍጹም ሰላም ናት ሲሉና መሬቱንም ሲስሙ ተስተውለዋል። በዚህም ላይ ተጨማሪ አለን። በሌላ በኩል የደቡብ ሱዳን ምክትል ፕሬዚዳንት ሬክ ማቻር በቁም ስር ላይ መሆናቸው ዓለምን እያነጋገረ ነው። በዚህም በደቡብ ሱዳን የተቀሰቀሰው ግጭት እንዳይባባስ የተለያዩ ሀገራት ጥሪ እያደረጉ ይገኛሉ። በዝርዝር እናያለን ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። በአማራ ክልል በቀጠለው ጦርነት የፋኖ ኃይሎች ዘመቻ አንድነት ሲሉ ያወጁት የማጥቃት እንቅስቃሴ ተከትሎ ባለፉት ስምንት ቀናት በተወሰዱ እርምጃዎች በአንድ ቀጠና ብቻ ከ700 በላይ የአገዛዙ ወታደሮች መገደላቸውን የፋኖ ኃይሎች አስታውቀዋል። የአገዛዙ ጦር አዛዥ በበኩሉ በጎጃምና ደቡብ ጎንደር ቀጠናዎች የጽንፈኛው ኃይል ቀቢጸ ተስፋም ዘመቻ አንድነት ብሎ ባወጀው ትንኮሳ ሰራዊቱ ጽንፈኛውን በመደምሰስ ግዳጅ እየተወጣ ይገኛል ሲሉ ተደምጠዋል። የፋኖ አደራጅቶች በጋራ ያወጁት ዘመቻ አንድነት ተከትሎ መጋቢት 10 2017 ዓ.ም እስከ መጋቢት 17 2017 ዓ.ም ብቻ በተደረጉ ውጊያዎች በጎንደር ቀጠና ብቻ ከ700 በላይ ያገዛዙ ወታደሮች መገደላቸውን የአማራ ፋኖ አንድነት በጎንደር ያስታወቀው በጎንደር የተለያዩ አካባቢዎች 92 ወደ ውጊያዎች መደረጋቸውን የገለጸው ተቋሙ በድምሩ 306 ሰዓታት ለፈጀ ውጊያ የፋኖ ኃይሎች ካላቸው ወታደራዊ አቅም 18 በመቶ ኃይላቸውን ብቻ ነው የተጠቀሙት ብሏል። በዚህም በ8 ቀናት 74 የአገዛዙ ጦር አባላት ሲገደሉ 288 ቆስለዋን 114 ደግሞ ተማርከዋል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በውጊያው ከሰብአዊ ጉዳት ባሻገር ቁሳዊ ጉዳቱ ከፍተኛ ነው ያለው አደረጃጀቱ አገዛዙ 186 አባላቱ ወደ ፋኖ ሲቀላቀሉ 89 አባላቱ ደግሞ ከድተውታል ብሏል። የፋኖ ኃይሎች በዘመቻ አንድነት ከፍተኛ ቁጥር ያለው የጦር መሳሪያ ከአገዛዙ መንጠቃቸውን ያስታወቀው የአማራ ፋኖ አንድነት በጎንደር በፋኖ በኩል የደረሰውን ጉዳት በተመለከተ የጉዳት መጠኑ አገዛዙ ጦር ጉዳት አንጻር ሲታይ ሁለት መቶ ያህል ብቻ ነው ሲል በመግለጫው አስታውቋል። በቀጠናው በእስካሁኑ ዘመቻ ብቻ 37 ከተሞችና ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች ከአገዛዙ ጦር ማስለቀቅ እንደቻለ የጠቀሰው አደረጃጀቱም በተጨማሪም ስድስት ዋና ዋና መንገዶች እንቅስቃሴያቸውን ለመቆጣጠር የሚያስችል ገዥ መሬቶችን በፋኖ ኃይሎች ተይዘዋል ብሏል። ከአገዛዙ ጦር ጋር የወገኑና በጦርነቱ ቀጥተኛ ተሳትፎ ያላቸው ልዩ ልዩ የጸጥታ የመረጃና የፖለቲካ አመራሮች አስተባባሪዎችም 38 ተገድለዋን፣ አራት ቆስለዋን፣ 59 ደግሞ ፋኖ ኃይሎች ተይዘዋል ሲል ነው የአማራ ፋኖ አንድነት በጎንደር እወቁልኝ አለው። በርካታ አካባቢዎች የአገዛዙ መዋቅር ፍርሶ የፋኖ ጊዜያዊ መዋቅሮች ህዝቡ እንዲያዋቅር እየተደረገ ሲሆን አገዛዙ በግፋ ስሯቸው የነበሩ 142 ሰዎች እንዲለቀቁ ተደርጓል ነው ያለው። 1500 በላይ ወጣቶች ደግሞ ወደ ፋኖ ትግል ተቀላቅለዋል ሲልም ነው አደረጃጁ ትወቁልኝ የሚለው። በተመሳሳይ በጎጃም ቀጠና በዘመቻ አንድነት ከፍተኛ ወታደራዊ አመራሮች የተገደሉበት በርካታ አካባቢዎች ከአገዛዙ የተለቀቁበት ውጊያ መደረጉ ታውቋል። በዚህም ለሁለት ተከታታይ ቀናት በሜካናይዝድ ታገዘ ከባድ ውጊያ እየተደረገ በት የጎንጅ ቆለላ ዋሸራ ቀጠና ዛሬ የአገዛዙ ጦር ሙሉ በሙሉ ለቆ እንዲወጣ መደረጉን የፋኖ የመረጃ ምንጮች ተናግረዋል። በምስራቅ ጎጃም ዞን ሸበል በረንታ ወረዳ ኮሪ አካባቢ በተደረገ ውጊያ የአገዛዙ ጦር ከፍተኛ ሰብአዊና ቁሳዊ ጉዳት አስተናግዶ ወደ ኋላ መሸሹን የኢትዮኒውስ የመረጃ ምንጮች ጨምሮ ተናግረዋል። በተመሳሳይ በወሎ ቀጠና አማራ ሳይንት ወረዳ ዋሮ ተድባበ ማርያምና ጓሜዳ አካባቢ ውጊያ መደረጉንም የአማራ ፋኖ በወሎ ቤት አማራ አስታውቋል። በእነዚህ አካባቢዎች በተለይም ጓሜዳ አካባቢ በነበረ ውጊያ ከፍተ ከፍተኛ ሰብዓዊ እና ቁሳዊ ጉዳት ተመዝግቧል ነው የሚለው። በአካባቢው ከፍተኛ ወታደራዊ ጉዳት ያስተናግደው የአገዛዙ ጦር ከባድ መሳሪያዎችን ወደ ተለያዩ አቅጣጫዎች በዘፈቀደ በመተኮስ የንጹሃን መኖሪያ ቤቶችን አቃጥሏል ሲሉ የመረጃ ምንጮች ተናግረዋል። ተድባበ ማርያም ቀጠና ዛሬ ከባድ ውጊያ መቀጠሉንም ለማወቅ ተችሏል። በሌላ በኩል የአገዛዙ ጦር የምስራቅ ዕዝ አዛዥ ሌተናል ጀነራል መሐመድ የተሰማ በሁሉም የጎጃምና ደቡብ ጎንደር ዞን የጽንፈኛ ኃይሉም በቀቢጸ ተስፋ ዘመቻ ለአንድነት ብሎ ባደረገው ትንኮሳ ሰራዊቱ ጽንፈኛውን በመደምሰስ ግዳጁን በሚ ገባ እየተወጣ ይገኛል፣ ሲሉ ተናግረዋል። በጎጃምና ደቡብ ጎንደር ዞን ስምሪት ላይ ያለው የአገዛዙ ሰራዊት እንዲሁም የክልሉ የጸጥታ ኃይል በመቀናጀት ከመጋቢት 10 እስከ መጋቢት 17 2017 ዓ ም ድረስ ባድርጓቸው የተቀናጀ ዘመቻ የጽንፈኛው ኃይል ህልም በማምከን በርካታ ሰብአዊና ማቴሪያላዊ ኪሳራ እንዲደርስበት ማድረግ ትልቅ ድል ተመዝግቧል ይላሉ እኒው አዛዥ። የምስራቅ እዝ ዋና አዛዥ ሌትራል ጀነራል ማህምድ የተሰማ በጽንፈኛ ቡድን አደረጃጅት መሰረት አምስት መካከለኛ አመራርና 223 አባላት ገድልናል ነው የሚሉት። በተያያዘም አገዛዙ ዛሬ በብርሸለቆ የአገዛዙ ባለስልጣናትና የጦር አዛዡ በተገኙበት መልምል የአድማ ብተና ፖሊስ አባላትን አሰልጥኖ ማስመረቁን አስታውቋል። ይህ በእንዲህ እንዳለ የፋኖ ኃይሎች የሚፈልጓቸው የአውሮፓ ሀገሮች እና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ሲል አገዛዙ ያቋቋሙ የአማራ ክልል ሰላም ምክር ቤት አስታውቋል። የምክር ቤት ሰብሳቢ ነኝ የሚሉት አቶ ያየ ራድ በለጠ ምክር ቤቱ ሁለት ዓመቱን ሊደፍን የተቃረበው የአማራ ክልል ጦርነት በሰላም መንገድ ለመፍታት ሁሉም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ ይገኛለሁ ሲል ለድዎች ብል ገልጿል። በዚህም ለሁለቱም አካላት በኩል ለውይይትና ለድርድር ፈቃደኛነት መታየቱን ገልጾም የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጅቱን በተደጋጋሚ ገልጧል። በፋኖ ወገኖች በኩልም የምናደርገው ግንኙነት ድርድርና ውይይት እንደማይጠሉ ነግረውናል ይላል። አንደኛው ሌላኛውን ያለማመን አዝማሚያ ለውይይቱ የሚደረገው ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑ ለማስወገድ የፋኖ ነው ኃይሎች የሚፈልጓቸው አውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛነት አለው ይላሉ። ይህን አስመልክቶ ከአብዛኛው የፋኖ ታጣቂዎች ጋር ውይይቶች እንዳደረጉና የሚገልጹትን እኒው ኃላፊ ከፋኖ አመራሮች ምላሽ በመጠበቅ ላይ ይገኛሉ ይላሉ። የአማራ ክልል የሰላም ምክር ቤት በክልሉ በሚንቀሳቀሱ የፋኖ ኃይሎችና በመንግስት መካከል የተካሄደ የሚገኘውን ጦርነት በውይይትና በድርድር ለመቋጨት ት ነትሚናው እንዲወጣ ሰኔ 18 2016 ዓ ም መመስረት የሚታወስ ሲሆን በአገዛዙ በኩል ምክር ቤቱ መንግስትና ፋኖን ባቻነት እየጠቀሰ ነው በሚል ሚናውን በባለሀብቱ ተክቷል ተብሎ እንደነበር መዘገባችን የሚታወስ ነው። ህወሓት የብልጽግና መንግስት በቅርብ ጊዜያት ውስጥ የሚያደርጋቸው ተግባራት አሁን ላይ ያለውን ችግር የሚፈቱ ሳይሆን የፕሪቶሪያውን ስምነት የሚያፈርሱ ብሎም የዘር ማጥፋትን ጭምር የሚያስከትሉ ናቸው አለ። ህወሓት እንደዚህ የመሰሉ የሰብአዊ ተግባራት የፕሪቶሪያውን ስምነት ብቻ ሳይሆን ዓለም አቀፍ ህጎችን የሚጻረሩና እጅጉን አስነዋሪ የሰው ልጆች ጸር የሆኑ ወንጀሎችን በዘር ማጥፋት የሚያስጠዩ ተግባራት ናቸው ብሏል። በዶክተር ደብረጽዮን ገብረ ሚካኤል የመራው ህወሓት በጠቅላይ ሚኒስትር ዐብይ አህመድ ለትግራይ ጊዜያዊ አስተዳደር ፕሬዚዳንት መረጣ ያቀረቡትን የጭጥቆማ የፕሪቶሪያውን ስምነት የሚ እየተሳካ አካሄድ እንደሆነ በግልጽ ተቃውሟል። የፌዴራል መንግስት የትግራይ ህልውና የሚፈታተኑ ውካታና ግጭትን የሚፈጥሩ ስራዎችን እያከናወነ ይገኛል ሲል ከሷል። ህወሓት ትላንት ረቡዕ መጋቢት 17/2017 ዓ ም ምሽት ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሽ ጦርነት ባስቆሙ የፕሪቶሪያ ስምምነት መሰረት ሊፈጽማቸው ይገቡ ነበሩም የትግራይ መብትና ደህንነት የሚመለክቱ ወሳኝ የስምምነት ይዘቶችን የሚፈጽም ተግባር እያከናወነ አለመሆኑን ገልጿል። በስምምነቱ የሌሉ ጉዳዮችን በብቸኝነት በትግራይ ላይ በመጫንና የሰላም ሂደት በሚጎዱ ተግባራት ተጠምዶ ይገኛል ሲልም የፌዴራል መንግስቱን ከሷል። በአሁኑ ሰዓትም የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበረ የገለጸው ፓርቲው ይህ ያልተሳካው የፌዴራል መንግስት ስምምነቱን አፈጻጸም በተመለከተ በተከተለው የተሳት አካሄድና የፖለቲካ ትርምስት እንዲኖር በመስራቱ እንደሆነ ምክንያት ነው ብሎ ጠቅሷል። በአሁኑ ሰዓት ከዚህ ቀደም ከነበሩ የፕሪቶሪያ ስምምነት የሚጻረሩ ተግባራት ሌሎች አዳዲስ ጥሰቶችንም በኢትዮጵያ መንግስት በኩል እየተፈጸሙ ነው ሲል በመግለጫው ከሷል። ህወት ክስ ያቀረበው በዋናነት ጠቅላይ ሚኒስትር ዐብይ የትግራይ ክልል ህዝብ የጊዜ አሰራሩን ፕሬዚዳንት የሚተካጩ በኢሜይል እንዲጠቁም ጥሪ ካቀርቡ በኋላ ነው። ጠቅላይ ሚኒስትር ዐብይ ትላንት በማህበራዊ ሚዲያ ገጾቻቸው በትግረኛ ቋንቋ በአስተላለፉት መልእክት የፕሪቶሪያ ስምነት ተከትሎ በ15 የተቋቋመ የትግራይ ጊዜ አስተዳደር የሁለት ዓመት ስራ ጊዜ መጠናቀቁን ይፋርገዋል። የወንጅ ጊዜ አሰራሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመስረት የሚያስችል ምርጫ ለማከናወን ሁኔታዎች ማመቻቸት ጨምሮ ማከናወን የነበረበት ቁልፍ ተግባራት በወቅቱ ማከናወን አልቻለም ሲሉ ጠቅላይ ሚኒስትሩ ከሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ ጊዜ አሰራሩ የቆይታ ዘመን በአንድ ዓመት እንዲራዘም ፍላጎት አለኝ ያሉት ጠቅላይ ሚኒስትሩ አቶ ጌታቸው ረዳን የሚተካ ሰው ታዲያ በኢሜይል ጠቁሙኝ በማለታቸው ነው። ህወሓት ይህንን ተቃውሞ ያወጣው በአሁኑ ሰዓት በተለይም ጠቅላይ ሚኒስትሩ ይህንን ያሉት ጊዜ አስተዳደሩ ለማቋቋም በ2015 ዓ.ም የወጣውን ደንብ በመጥቀስ እሱ እንጠቀማለሁ በሚል ነው። አስተዳደሩ ለማቋቋም የወጣው የትግራይ ክልል አካታች ጊዜ አሰራር ደንብ ርዕሰ መስተዳድሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ሾማል የሚል ጭምር አለበትም። ታዲያ ህወሓት በትላንት ምሽት መግለጫውም በተለይም የነዚህ ህጎች አግባብነት የሌላቸውና ጠቅላይ ሚኒስትር ለብቻቸው የሚከውኗቸው ናቸው ናቸው ብሏል። የፌዴራል መንግስት በእነዚህ ህጎች እየተመራ ያለው ግጭት የማቆም ስምምነት መንፈስና ይዘት ወደ ጎን በመተው ሆን ብሎ እንደሆነ ይናገራል። የፌዴራል መንግስት ተደራዳሪ ወገኖች በድርድርና በመግባባት የደረሱበትን የጋራ ስምምነት ችላ እንዳለ ላይ ያሳየው መግለጫው አግባብነት በሌላቸው ህጎች አዋጅ 359 195 እንዲሁም ደንብ 533 2015 ብቻውን እንደፈለገው ለመሄድ እየሰራ ይገኛል ነው ያለው ህወሓት። የፕሪቶሪያው ስምነት የትግራይ ጊዜ አስተራር በተራራሪዎች ህወሓትና የኢትዮጵያ መንግስት ስምነት እንደሚቋቋም መደንገጉን በመግለጫው አስታውሷል። ዘላቂ ሰላምን ለማስፈን ና ግጭት ለማቆም በተደረገው የፕሪቶሪያ ስምነት አንቀጽ 11 መሰረት ሁሉን አካታች የሆነ የትግራይ ጊዜ አስተራር የመቋቋመው ህወሓትና የፌዴራል መንግስት በሚያደርጉት ፖለቲካዊ ምክር ይሆናል ይላል። በዶክተር ደብረጽዮን የሚመራው ህወሓት ታዲያ በትግራይ የተቋቋመው ጊዜ አስተራር የፕሪቶሪያውን ስምነት ውጤት እንጂ የ ኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም በማለት አጽንኦት ሰጡ ተቃውሟል። ይሁን እንጂ ይህንን የስምነት ድንጋጌ የሚጥስ እንቅስቃሴ እየተደረገ ይገኛል ሲል ነው የከሰሰው። ታዲያ ህወሓት በመግለጫውም የጊዜ አሰራሩን አፈጻጽም በመገምገም ፕሬዚዳንት ለመቀየር ስምነት ላይ ደርሰን ነበር ያለ ሲሆን የጊዜ አሰራሩ ምክትል ፕሬዚዳንት የሆኑት ሌትራል ጀራል ታደሰ ወረደ ፕሬዚዳንት እንዲሆኑ የህወሓት ማዕከላዊ ኮሚቴ ወስኖ ነበር። ይህን ውሳኔም በኢትዮጵያ መንግስት በኩል ተቀባይነት አግኝቶ ነበረ ለምን አሁን ውድቅ ተደረገ? ይላል ህወሓት። ጠቅላይ ሚኒስትር ዐብይ ያቀረቡት የእጩ ጥቆማ ጥሪ ይህንን ስምነት ወደ ጎን በመተው የተከናወነ ነው በማለት ተቃውሞታል። ጥሪው ፕሬዚዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያውን ስምነት የሚጥስ አካሄድ ስለሆነ ተቀባይነት የለውም በሚል ውድቅ አድርገነዋልና ያለው መግለጫው። ሌሎች ጉዳዮችን በማንሳትም የፌዴራል መንግስት በፕሪቶሪያ ስምነት በመጣስ ድርጊት ከሷል። በፕሪቶሪያ ስምነት መሰረት ተፈራራሚ ወገኖች በቀጥታ መደብት ዘዋሪ አንዱ ሌላውን ያለመተንኮስ ግዴታ እንደተጣለባቸውና ተንኳሽ የፕሮፓጋንዳና የሚዲያ ስራዎችን ማከናወን እንደተከለከለም ይጠቅሳል። የኢትዮጵያ መንግስት እነዚህን ግዴታዎች በመጣስ የትግራይን ህልውና የሚፈታተኑ ውካታና ግጭት የሚፈጥሩ ስራዎችን ከጀመረ ረዘም ያለ ጊዜ ቆይቷል፣ ነው ያለው ህወሓት። ታዲያ የፌዴራል መንግስቱ ይህን እያደረገ ያለው ደግሞ ልክ የሌለውን ሀብት በማፈስ እንደሆነም ጭምር በመግለጫው አስፍሯል። በተጨማሪም የህዝብ ሰላም የሚያተራምሱ ሰፋፊ እንቅስቃሴዎች እየተደረጉ ናቸው ያለው ህወሓት፣ ሰላምን ጠብቀው ዋጋ እየከፈሉ ያሉና የመካተቻችን ዋልታ የሆኑ የትግራይ ሰራዊትና አመራሩ በበሬ የወለደ በኢትዮጵያ መንግስት ተቋማት እየተወነጀሉ ይገኛሉ ብለዋል። በመግለጫው ወደ ትግራይ ክልል ነዳጅና ሌሎች በመንግስት የሚተዳደሩ ወሳኝ ሸቀጦች አገልግሎቶች እንዳይገቡ መከልከላቸውን በመጥቀስ በትግራይ ህይወትና ኑሮ መጫወት ቀጥሏል ተጠቅሷል ሲል የፌዴራል መንግስትን ከሷ። የትግራይ ክልል ንግድ ቢሮ ከስ ሰሞኑ ባለፉት 11 ቀናት በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አልገባም ሲል ከሶ ነበር። ታዲያ ህወሓት በፕሪቶሪያ ስምነት መሰረት መፈጸም ነበረባቸው ያላቸው የተፈናቃዮችና የተሰደዱ ዜጎች ወደ ቀያቸው መመለስ፣ የትግራይ ሉዓላዊነት ማረጋገጥ፣ ፍትህና ጥያቄነት እንዲነግስ ማድረግ እንዲሁም የተለያዩ ጉዳት የደረሰባቸውን የመካስ ተግባራት እንዲከናወኑ ጠይቋል። በትግራይ የተመረጠ መንግስት እንዲኖር ርብርብ እንዲደረግና ተዛማጅ ተግዳሮቶች ስምነት መሰረት እንዲፈጸም ይጠይቃል። አክሎም የኢትዮጵያ መንግስት በግልጽ እየታዩ ካሉና ለህዝብ ጎጂ የሆኑትን ሁካታና ግጭት ከሚፈጥሩ ተግባራት ተቆጥቦም ዘላቂ ሰላምና የጋራ ጥቅም በሚያረጋግጡ ተግባሮች ላይ እንዲያተኩር ጥሪያችን እናቀርባለን ሲል ጠይቋል። ግብጽ የህዳሴ ግድቡ በስድስት ወር ይጠናቀቃል የሚለውን የአብይ አህመድ ንግግር ውሸት ነው አለች። ግብጽ በተለያዩ ጊዜያት የህዳሴ ግድብ ግንባታ መቃወሟን የቀጠለች ሲሆን አብይ የተናገረውና ግድቡ የያዘ ውሃ መጠን እጅግ የተለያየ ነው፣ የኤሌክትሪክ ማምረት ስራውን በተርባይኖች ልክ አልተጀመረም ስትል አስታውቃለች። የታላቁ ህዳሴ ግድብን በተመለከተ የመረጃ ስርጭት ላይ ተቃውሞ የሚሰማው ለወትረው ከኢትዮጵያን ፖለቲከኞችና ባለሙያዎች ነበረ። አብይ አንዴ ሲያጣጥሉት አንዴ ደግሞ ሲያሞካሹ 32 ፐርሰንት ብቻ ገንብቶ ለማጠናቀቅ ሰባት ዓመት የወሰደባቸው ሲሆን የውሃ ሙሌቱንና የኤሌክትሪክ ማምረት ስራውን በተመለከተ የሚናገሩት ውሸት ነው እየተባለባቸው ሲምሉ ሲገዘቱም ከርመዋል። ከሰሞኑ ባደረጉት ንግግር ግን ሐሰተኛነት የሚል ነቀፌታ የተሰማው እንደ ወትሮ ከኢትዮጵያን ሳይሆን ከግብጽ ሆኗል። የግብጽ መንግስታዊ ጋዜጣ የሆነው አህራም ጋዜጣ በዛሬው እትሙ የህዳሴ ግድብ ጉዳይ ጊዜ ፍተዋል ያለ ሲሆን ባለፉ ሳምንት ጠቅላይ ሚኒስትር አብይ አህመድ ግድቡ የሚቀጥሉት ስድስት ወራት ስራ እንደሚጀምር መግለጻቸውን በመጥቀስ ትክክል አይደለም ብሏል። አብይ በተለይም በፓርላማ ለሰጡት ለዚህ ገለጻ የካይሮ ዩኒቨርሲቲ የጂኦሎጂካል ኤክስፐርት የሆኑትን ፕሮፌሰር አባስ ሐሬን ምላሽ አቅርቧል። አህላራም ለአራም የተናገሩት ፕሮፌሰሩም ግድቡ ተጠናቋል ለማለት የኮንስትራክሽን ስራውና ሁሉም 13ቱ ተርባይኖች ተገጥመው ስራ መጀመር ይኖርባቸዋል ማለት ነው ውድቅ ያደረጉት። ሲቀጥሉም አሁን ያለው ሁኔታ ግን ያንን የሚያስብል እንዳልሆነ ልታውቁ ይገባል ይላሉ። ለግብፃያን ሲያስረዱ የኮንክሪት ስራው 99 ፐርሰንት መጠናቀቁን የገለጹት ኒው ፕሮፌሰር ሻኪራ ይሁንና ባለፈው መስከረም ወር አምስተኛ ዙር ሙሌት ከተከናወነ በኋላ ግድቡ የያዘው 60 ቢሊዮን ኪዩቢክ ሜትር ውሃ ለውጥ አላሳየም ይላሉ። ይህ ደግሞ ጠቅላይ ሚኒስትሩ ግድቡ 74 ቢሊዮን ኪዩቢክ ሜትር ውኃ እንደያዘ አድርገው ካቀረቡት መግለጫ ጋር እንደሚጣረስና ጠቅላይ ሚኒስትሩ በአሰጥቢያን እያነሳሱ እንደሆነ ተናግረዋል። በሌላ በኩል ፕሮፌሰሩ እንዳሉት ከ13 ተርባይኖች መካከል የተገጠሙ ስድስት ብቻ ናቸው። እነዚህ ስድስቱም ገና በሙከራ ሂደት ላይ እንዳሉ ጠቅሰው የተወሰኑ ቀናት ሰርተው ለወራት እየቆሙ መሆናቸው ልታውቁ ይገባል ይላሉ። አገዛዙ በዚህ ጉዳይ ላይ እስካሁን ኤሌክትሪክ ማመንጨት ጀመሩ ካለ በኋላ በስንት ተርባይን ምን ያህል ዋት የሚለውን በግልጽ አላሳወቀም። የተመረጠው ኤሌክትሪክ ግምት እየገባ ነው ለሚለው ጥያቄ ምላሽ አልሰጠም። ታዲያ እንዲሁ የግብጽ ፕሮፌሰር። በመሆኑም ግድቡ በሚቀጥሉት ስድስት ወራት ስራ ይጀምራል የተባለው በሀገር ውስጥ ያለውን ፖለቲካዊ ችግሮች አቅጣጫ ለማስለወጥ የመሞከር ጥረት አካል ነው ማለታቸውን ጋዜጣው ዘግቧል። የጀርመን መንግስት የኢሳያስ አፈወርቂ አገዛዝ የሚቃወሙ ኤርትራውያን ለማሰር ፍለጋ ላይ መሆኑን ተሰምቷል። የጀርመን ፖሊስ ብርጌድ ንሓመዱ ተብሎ የሚጠራው ቡድን ላይ ዘመቻ ጀምር ያለው ነው ያለው ፖሊስ እንደገለጸው በዚህ ዘመቻ 17 ተጠርጣሪዎች ተለይተው እንዲታሰሩ ትእዛዝ ወጥቶባቸው እየተፈለጉ ይገኛሉ። ብርጌድ ንሓመዱ የኢሳያስ አፈወርቂ አገዛዝ ለማስወገድ በዓለም አቀፍ ደረጃ በስደት የሚኖሩ ኤርትራውያን የመሰረቱት ንቅናቄ ሲሆን ንቅናቄው ብዙ ጊዜ ሰላማዊ ተቃውሞዎችን የሚያደርግ ሲሆን በአሜሪካ፣ እንግሊዝ፣ እስራኤልና መላው አውሮፓ የኢሳያስ አስተዳደርን በደል በማ ለማጋለጥ ብሎም በእነዚህ ሀገራት ውስጥ ያሉ የኢሳያስ አፈወርቂ ደጋፊዎችን በመቃወም ከእንቅስቃሴያቸው ያሳገደ ሲሆን በአንዳንድ ሀገራትን በፓርላማ ጭምር ግልጽ ድጋፍ አግኝቶ ነበር። ንቅናቀው ቀቢ ማድርጋቸው ተቃውሞዎች ከኢሳያስ ደጋፊዎች ጋር ጸብ ውስጥ የገባና ለሀገራቱ ቀውስን የፈጠረ የሆነባቸውም አካባቢዎች አሉ። ግጭት ከተፈጠረባቸው ሀገራት መካከል አንዷ ጀርመን ስትሆን አሁን ላይ የንቅናቄው አባላትን ለማሰር ወስናለች ነው የተባለ። ብርጌድ ንሓመዱ የኤርትራ መንግስት ለመጣል በሚል አላማ የተመሰረተ ዓለም አቀፍ ኔትወርክ መሆኑን የገለጸው የጀርመን ፖሊስ የዚህ ቡድን የጀርመን ቅርንጫ የመሰረቱት አስራ ሰባት ሰዎች እንፈልጋቸዋለ ብሏ በጀርመን የሚገኘው የዚህ ቡድን አንዳንድ አባላት በተለያየ ጊዜ አመፅ በመፍጠር ከመንግስት ተቋማትና ና የጸጥታ ኃይሎች ጋር ግጭቶች ውስጥ ገብተዋል ማለት ነው። እፈልጋቸዋለ ያለው እነዚህን ተጠርጣሪዎች ለማደን ታዲያ ከሁለት መቶ በላይ ፖሊሶች በስድስት የአገሪቱ ግዛቶች ውስጥ መሰማራታቸው የተነገረ ሲሆን፣ ተጠርጣሪዎችን የማደን ስራው እስከ ጎረቤት ሀገር ዴንማርክ ድረስ የሚቀጥል መሆኑን ነው ያስታወቀው። ፖሊስ እነዚህ አስራ ሰባት ሰዎች ብርጌድ ንሃመዱ የተሰኘውን ቡድን መስራቾች ናቸው ሲል ጀርመን መንግስት ቢከሳቸውም ፈጽሞታል ወንጀል ግን በግልጽ አላቀረበም። በመሆኑም ይህ ብርጌና ምድ የተሰኘው ቡድን በጀርመን ፌዴራል አቃቤ ጽፈት ቤት በኩል አገር በቀል ሽብርተኛ ድርጅት የሚል ፍረጃን ሊያገኝ ይችላል የሚለው ስጋት ውስጥ አስገብቶታል። አስራ ሰባት ተጠርጣሪዎች እየታደኑ ያሉትም ይህ ድርጅት በመመስረታቸው እንደነጠቅሷ አቃቤ ጽፈት ቤቱን ጨምሮ እንዳስረዳው የብርጌና ምዱ አባላት እንደ አውሮፓውያን አቆጣጠር በ2 ሀያ ሁለት እና በ2 ሀያ ሶስት በጌሰን ከተማ ውስጥ በተከናወኑ የኤርትራ ፌስቲቫል ላይ ብጥብጥ ፈጥረዋል ይላል። እንዲሁም በ2 ሀያ ሶስት በስጋትነቱ በተከናወነ የኤርትራ ማህበር ሴሚናር ላይ ተመሳሳይ ድርጊት መፈጸማቸውን አስታውቋል። የጀርመን ውጭ ጉዳይ ሚኒስትር እንዳስራጨው መረጃ ከሆነ በአሁኑ ወቅት ከሰማንያ ሺህ በላይ ኤርትራውያንና የኤርትራ ዝርያ ያላቸው ሰዎች በጀርመን የተለያዩ ከተሞች ውስጥ እንደሚኖሩ መረጃዎች ያሳያሉ። በቅርቡ እስራኤል ኢሳያስ ደጋፊው ኤርትራውያን ከሀገሯ ማስወጣት ለውሳኔ እንቅስቃሴ ማድርጓ የሚታወቅ ሲሆን ብርጌድ ን ሓመዱ በመላው ዓለም በኩል ካደርገው እንቅስቃሴ በኋላ በጀርመን የመጀመሪያ ፈተና ገጥሞታል የተባለው የብርጌድ ን ሓመድ እንቅስቃሴ በአዲስ አበባ በአብይ አህመድ አገዛዝ ድጋፍ ተደርጎለት ቢሮውን የከፈተ ሲሆን የጥትገ አድርጋለሁ ማለት መስማማቱን ደግሞ ብዙዎቹ አነጋጋሪ መሆኑን መዘገባችን ይታወሳል። የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ይፋ አድርጓል። የሱዳን ጦር ኃይሎች አዛዥ አብዱልፈታ አልቡራን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፍጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላም ካርቱም ነጻናት ሲሉ ተሰምተዋል። ጀነራል አብዱልፈታ አልቡራን ጦሩ በካርቱም የሚገኘውን የአገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዚዳንቱ ቤተመንግስቱንም ጎብኝተዋል። ፕሬዚዳንቱ በስፍራው እንደደረሱ ደስታቸውን በሚገልጹ የአገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፍጥኑ ደራሽ ኃይሉ አማጽያነ ነጻ ነፃ መውጣቷን ይፋርገዋል። ካርቱም ነፃናት አብቅቷል ይላሉ አልቡርሃን። ጦርነቱ ከተጀመረ ከሁለት ዓመት ወዲህ ቡርሃን በፕሬዚዳንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው ሆኗል። የእርስ በርስ ጦርነቱ እንደጀመረ የፍጥኑ ራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖር ሱዳን ለማዘዋር ተገዶ ነበር። ቀደም ሲል አንድ የጦር አዛዥ ወታደሮቻቸው የአየር ማረፊያው ሙሉ ለሙሉ እንደተቆጣጠሩና የቀራቸው በስፍራው የተንጠባጠቡ የፍጥኑ ራሽ ተዋጊዎችን ማጽዳት እንደነበረ ለዩስ ተናግረው ነበር። አረብ እለት የአገሪቱ ጦር የፕሬዝዳንት ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ስር የነበሩ ሌሎች የመንግስት ተቋማት ካስለቀቀ በኋላ በከተማ ያለው ኃይል እያጠናከረ መጥቶ ካርቱምን ሙሉ ለሙሉ ማጽዳት ችሏል። የደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር በቁም ስር ላይ መሆናቸው አነጋጋሪ ሆኗል። በዚህም በደቡብ ሱዳን የተቀሰቀሰው ግጭት እንዳይባባስ ተፈርቷል። የደቡብ ሱዳን ፕሬዚዳንት ሳልቫኪር ኪር የረጅም ጊዜ ተቀናቃኝ የሆኑት የአገሪቱ ተቀዳሚ ምክትል ፕሬዚዳንት ሪክ ማቻር በቁም ስር ላይ እንደሚገኙ ፓርቲያቸውን ያስታወቀው በአገሪቱ የመከላከያ ሚኒስትርና ከፍተኛ ደህንነት ኃላፊዎች የተመራ ቡድን ትላንት ረቡዕ በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱንና ምክትል ፕሬዚዳንቱ ጠባቂዎች ትጥቅ ማስፈታቱን ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ ፓርቲ ወቁልኝ ብሏል። እንደ እውነቱ ከሆነ ዶክተር ማቻር በቁም ስር ላይ ነው። ነገር ግን መጀመሪያ ላይ የደህንነት ኃላፊዎች ሊወስዱት ሞክረው ነበረ ሲሉ የፓርቲ ውጭ ግንኙነት ሊቀንበር ሪዝሙ አርታንግ ተናግረዋል። የሀገሪቱ መንግስት እስካሁን ድረስ በጉዳዩ ላይ ያለው ነገር የለም። ባለፉት ሳምንታት በሪክ ማቻርና በፕሬዚዳንት ሳልቫኪር መካከል ያለው ግጭት እየተካረ መምጣቱን ተከትሎ የተባበሩት መንግስታት ድርጅት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቆ ነበር። ሁለቱ መሪዎች ለአምስት ዓመት የተካሄደውና አራት መቶ ሺህ ገደማ ሰዎችን የገድለው የእርስ በርስ ጦርነት ለማቆም የተስማሙ ነሐሴ 2010 ዓ ም ነበር ይሁን እንጂ ባለፉት ሰባት ዓመታት በተፈጠሩ ብሔር ተኮር ውጥረቶች ና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መጥቷል። አሁን ታዲያ ሪክ ማቻር ምክትል ፕሬዚዳንት የታሰሩት የደቡብ ሱዳን የአገር ውስጥ ጉዳዮች ሚኒስትር ከሆኑ ከባለቤታቸው አንጀሊና ቴኒ ጋር መሆኑን ተነግሯል። ይህን ጉዳይ በተመለከተ ጎረቤት ሀገር ኬንያ ፕሬዚዳንት ዊሊያም ሩቶ አሳስቦኛል ሲል ኢጋድም ጉዳዩ በሰፊው እያሳሰበኛለሁ ጉዳይ ነው ግጭቱ ይባባሳል ብለዋል። አሜሪካና የተባበሩት መንግስታትን በጉዳዩ ላይ አሁን ላይ አሳሳቢ ነው ብሏል። የተለያዩ ሀገራትም ደግሞ ኤምባሲዎቻቸውን የዘጉ ሲሆን አንዳንዶቹም ሰራተኞቻቸውን ቀንሰዋል። የተወደዳችሁ የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።